ሰይጣን ወድቋል። ያው ሉቃስ ምዕራፍ 10 ቁጥር 17 ይናገራል። ኢየሱስ እንዲህ አለ፣ መጀመሪያ መውደቁ ነው የነገረን። ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁት። እባብና ጊንጡን ትረግጡ ዘንድ በጠላት ላይ ሁሉ ስልጣንን እንብያቸዋለሁ ሰጥቻቸዋለሁ። ኢየስ አጋንንት የለም የሚል ትምህርት መጥቷል። አጋንንት ወድቋል እንጂ አለ። ሐዋርያው ጳውሎስ በቆሮንቶስ ላይ እንደተናገረው ሰይጣን ማለት ማዕረጉ የተቆረጠ ምንድን ነው? ማዕረጉን የተቆረጠ ጄኔራል ይኖራል አይደል? ስለዚህ ዊ አር ኢን ዘ ባትልፊልድ ሪሜምበር በቀረውስ ያለን እኮ ጳውሎስ ሰይጣን እንደወደቀ ማዕረጉ እንደተገፈፈ ራቁቱን እንደቀረ የነገረን ጳውሎስ ኤፌሶን መጽሐፍ ምዕራፍ ስድስት ቁጥር አስር ላይ ሄደና በቀረውስ ወንድሞች ሆይ በጌታና በኃይሉ ችሎት የበረታችሁ ሁኑ። የዲያብሎስን ተንኮል ስራ መቋቋም ትችሉ ዘንድ የእግዚአብሔርን የጦር ዕቃ ምን በሉ ልበሱ። ውጊያችን ከደምና ከስጋ ጋር። ስለዚህ ውጊያ አለ ማለት ነው። ሁልጊዜም ስለ ዲመን የምናገረው ኦቨር እስቲሜሽንም አንደር እስቲሜሽንም ቸርችን ጎልቷል ስለ ሰይጣን ያለ መልኩ መጻፍ በሚያስቀምጠው ልክ